ደጋግሜ እለዋለሁ። ደጋግሜ ማለት ስላለብኝ ነው። አንድ ነገር ልናገር። አማራ ሚድን ነው ተደራጅቶ፣ ሲታገል ነበር፣ ተደራጅቶ እየታገለ ነው ያለው። መደራጀት ግን ህመም አለ። ይሄን ተገንዘቡ። ሁሉ ህመም አለ። አስረስ ይሄን ያክል ዓመት ከኔ ጋር ሲቀመጥ፣ እኔ ከሱ ጋር ይሄን ያክል ዓመት ሲቀመጥ፣ አብረን ስንታገል ፍጹም የጠላውን አስረስ ባህሪን እንድሸከም ይገደዳሉ። ፍጹም የጠላውን የዘመነን ባህሪን እንድሸከም ይገደዳሉ። እንኳን መሳሪያ ቀም ስለሆነ መሳሪያ ለተሸከመ አብዮት ተሰባስበን ለሰርግ ሶስት ቀን ተገናኝተንም ቋውሮ መኖር ይቸግራላል። ግን ለግብ ሲባል ትችለዋል፣ የመረረት እውጠዋል። ብዙ ነፃነቶችን እኮ ታስረክባል። የእናንተ ደግሞ ለየት የሚያደርገው በሌላ በሌላ መመዘኛ ያላችሁ ብስለት እንዳለ ሆኖ ብዙዎች መሪዎች ኢኮኖሚካሊም ከፍተኛ የሚባል ደረጃ ላይ የነበራቸው ናቸው። ኦፍኮርስ ይህ አብዮት የሆዳቸውን የሞሉ ሰዎች አብዮት ነው። በዚህ በዚህ እንስማማለን። ማንም ራሱ የሚጥል የለም። ማን በዚህ መከረኛ ህዝብ ለራሱ ለዘሩ ለማንነቱ ብሎ ወጦ እንጂ ሁሉም ጠግቦ የሚያድር ልጆቹን አጥግቦ የሚያሳድግ እናቱን አጥግቦ የሚያኖር አባቱን አጥግቦ የሚደግፍ ነው። ለየት ባላኳን ግን ኢኮኖሚካሊም ራሳችሁን ዓለምን ያሸነፋችሁ ብዙ ሰዎች አመራር ውስጥ አላችሁ እና ከዚህ አኳያ እንዲሁ ሌላ ቦታ ቢታዩ የሚጠበቁ ግን እናንተ አካባቢ ሊታዩ የማይገባችሁ አንዳንድ ህመሞች ማስታመም ይችላልችሁ፣ መሸከም ይችላልችሁ። መደራጀት ማለት ምን መሸከም ጭምር ስለሆነ ጉዳዮች ነበሩ የታዘብኳቸው። ተደራጅተህ ስትሰራ ግን ብዙ ነፃነትህን አጣህ። ብዙ ህመም ተሸክመህ፣ ብዙ ህመም ብዙ ህመም ከጠላት ጋር መተኮሱን እናቅበታለን፣ ጠላት ላይ መተኮሱን፣ ጠላት መማረኩን፣ ጠላት መግደሉን እናቀዋለን ሁላችንም። ከጠላት ጋር ከመተናነቅ በላይ ግን ትልቁ ህመም ባጠገብህ ያለውን ሰው ባህሪ መሸከም ታጠገቡ ያለውን ሰው ገመና መሸከም ነው። ፎር ዛ ማተር ወንድም ወንድሙን መሸከም ይችላል። ትክሻ ተለል ከለለ ታጋይ መሆን አይችልም፣ አይቻልም። እያንዳንዳችን ዙሪያችን እንዳንበሳ በሽንታችን አጥረን ቻት ድረስ ግን ተደራሽ ትን እንሰራለን። ቆብ የለንም፣ ግን አላማችን የመነን ሰዎች እኮ ነን አይደል? በግል ስንት ነገር አጠነው፣ እንደ ህዝብ ስንት ነገር አጠነው። ያጠፉን የመጡት ጋበኞችን ነው የገጠመው እግዚአብሔር ይመስገን፣ ማንነታችን አሳይተናቸዋል፣ እናሳያቸዋል። ጨርሰና ጠርጋቸዋል። ንቆ ሊያጠፋን የመጣን ጠላት ወጣ የገጠም ሰው ወንድምና ጓደኛ እንዴት ንቃል? ማንስ ነው ክብር? የምን ክብር? ክብራችን ምን መልሰው ሊያጠፉን የመጡ ጠላቶችን ጠራርገን ማጥፋት እንችልም። አምስት ነፍስ ከሰማይ በወረደ መዓት ከአንድ መንደር ውስጥ በሚሞትበት ዘመን ዘመነ ምን የሚከላከለው ክብር አለው ነው ማን ነው? ዘመነ ብዙ ህመም መሸከም ይጠይቃል። ትናንትና ሳነሳ ነበር፣ ቅድም አስረስም መልሶ ሊያነሳ ሲሞክር እየሰፋው ነበር። ካጠገብህ ያለ አማራ ወንድምህን ሳትወድ ለአማራ ሕዝብ ነው የምታገል ማለት አችልም፣ ውሸት ነው ውሸት፣ ማስመሰል ነው፣ ግብዝነት ነው። የሀሳብ ልዩነት ልንፈጥር እንችላለን። ቁጭ ብለን እንነጋገራለን። ላስቀይመው ይችላል። ቁጭ ብለን እንነጋገራለን። ሊያስቀይመኝ ይችላል። ቁጭ ብለን እንነጋገራለን። እንደ ወንድም የዓላማ ረብህም ሊለኝ ይችላል። እንደ ወንድም የዓላማ ረብህም ሊለው ይችላል። ተደራጅቶ መታገል ብዙም ተሸክሞ ህመምን አለ ወይም ብዙም ተሸክመ እንታገል ያስገደ ሌላ እንግዲህ አሁን ከያዝነው አሰላለፍ በተቃራኒ የቆሙ ኃይሎች እዚህ የአማራ ፖለቲካ ውስጥ በየቀኑ በተለይ ገንዘብን ጉልበት አድርገው የሚዘሩት በሽታ አለ። ጎጃም ውስጥ የገባውን ጉንፋን በጥንጁትም በጸሎትም በጉልበትም አድርገን ኦልሞስት ጠፍቷል። ኦልሞስት ጠፍቷል። አንድ ትዝብት እንግል ልንገራችሁ። ጉንፋኑ

በተለያየ ምክንያት ቫይረሱ አጥቅቷቸው ከእኛም ምርቀው የቆዩ ልጆች ካሉ ትናንትንም ጨምሮ ሰላሳ ምናምን ልጆች መጥተዋል። ሰምታችሁ ይሆናል። ሽምግልና ማስቀድሙ ጎበዝ። የቫይረሱ ተጠቂ ሆኖ በተለያየ በሁለቱም ሶስቱም ሆነው የቆዩ ካሉ በምክክር እንደወንድም በመነጋገር በሽምግልና ለመፍታት ሞክሩ። ግልጽ ነኝ አይደል? ይህን ስላችሁ ባለጌ እርምጃ ነው የምወስደው። ማለቴ ይህን ትግል ሳያስቡት ሳያሰሉት እንደተኙ ዶሮ ሳይጮህ ድንገት የአማራ አብዮት ተፈጥሮ የአራት ኪሎ መንበርን ሲያንኳኳ ተገብቶ ግራ ተገኝቶ ግራ የተጋቡ አካላት ይህን አብዮት ሊነጥቁ ማይፈለቅሉ ድንጋይ የለም። ታጥታለህ። በላይ ዘለቀን አንቆ ገድሎ ልጁን የሻሸወርቅን አረቂ ሻጭ አድርጎ በላይ ዘለቀን የልጅ ልጅ ኩላሊት ፌል አድርጎ ሚለምን ማህበረሰብ ተመልሶ አይመጣም፣ በፍፁም አይመጣም። የጀመርነው ትግል ነው። እየሞትንበት ያለ ትግል ነው።

በተለያየ መንገድ ነው እየሞከሩን ያለ። ዘመኑ መንገስ የምፈልጉ ብፍጭ እኔ እዚህ ምድር ጋር ምንቁርኝት ቁርኝት የለኝ ማመናችሁ ማላመናችሁ ምንም ካንድ ባታዊ ቢያንስ ቢያንስ ካንድ ባታዊ እኩል እንቃለው ይላል። ግን በእናቶቻችንም ባና በወንድሞች ደም ዚያደረሱን ትግል አሳልፌ አልሰጥ። እየሞከሩን ነው። ስለዚህ አብዮቱን ሊነጥቁ ትግላችን ድላችን

እያወቀ ሚያጣፋ የሚያበላሽ ከነቤተሰቦቻቸው ሞቱለት፣ ከነከብቶቻቸው ሞቱለት። እንትግ በሌሎች ተነጥቀን መጨረሻችን እንደበላይ ዘለቀ የአምስት ሳንቲም ገመድ ሆኖ ድሉንም ትግሉንም ደሙንም ለሌሎች የምናስረክብበት ዘመን አይደለም። ትግላችን እንጠብቃለን። ተቋማችን እንጠብቃለን። ድርጅታችን እንጠብቃለን። አብዮታችን እንጠብቃለን። ብዙ አጭበርባሪዎች ስላሉ፣ የቅርብም የሩቅም ኃይሎች ብዙ አጭርም ረዥም ፍላጎት ያላቸው ኃይሎች ስላሉ የት ደን ነበር የአማራ ህዝብ በዚህ ልክ ትግል ጀምሮ አብዮት አስነስቶ በራሱ ቅድ በራሱ ዓላማ ያራኪሎን በር ሲያንኳኳ ሲገኝ የት ነበርን የሚሉ ኃይሎች ገንዘብም መርዘኛና መርዛም ሀሳብንም እና አስተሳሰብንም በመርጨት ይህን ትግል ሊነጥቁን ወይም ሊያከሽፉት ሙከራ ላይ ነው ያሉ። እያወቀ ከነዚህ ኃይሎች ጋር የተሰለፈ ሰው የመጨረሻው እርምጃ ይወሰዳል። ሳንነግራቸው፣ ሳናስረዳቸው፣ ሳይገባቸው በተለያየ ምክንያት እንዘርዝረው ብንል? ጎራ ለይተው የቆየ ወንድሞቻችን ስላሉ ሁለትም ሶስትም አራት ታምሽ ሽንግልና ማስቀደም